ቤዛ ከወንድሟ ጋር ኪንጎን አግተው ከቀመጠል ብር ጠየቀች። ነገር ግን ቲና ታቅ ነበርና ይህን ሚስጥር እነ ዳይመንድ ተከታትለው እንዲሁም ደግሞ ሌሉ የቲና ጓደኛ ስለሆነች ቲና ከቤዛ ጋር ስለሆነች ና ከሌሉ ጋር ስለከዳቻት ቲና ከቤዛ ጋር ያደረገችውን ወይም ደግሞ ኬንጎን ያገተው ማን እንደሆነ ለሊዱ ስንነግራት ሊዱ ደግሞ ለነ ዳይመንድ ነግራ ቤዛ በቁጥጥር ስር አውለዋታል። አሰላሙ አለይኩም ወራህመቱላ በረካቱ ወደላ የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ከኔ ከሁሉ ሰላም አልሐምዱላ፣ ረቢላሌም በያላችሁ ሰላማችሁ በዚህ ይበላል። ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ባለፈው ቤዛ ሰዎችን ማሰቃየት ተገንዘብ እና ተገንዘብ ሌላ ምንም አታቅም። ብዙ ጊዜ እንግዲህ በጣም ከባባድ ወንጀሎች እየሰራች ብዙ ጥቃት አድርሳባቸዋለች። እንግዲህ ለፍቅር ቤት እየተመላለሰች ማለት ነው። አሁን እንግዲህ በቀደም ቀመጥልና ኬንጎ አንድ ላይ ሆነው ነበር። እንግዲህ ከዚያም የቀምጥል አባት እንግዲህ አርፈው ነበር። ገንዘብ ማገኛ እና ማገኛ መንገድ ታየች። ለሰው ልጅ ምንም መታዘን ጨካኝ ናት። እንግዲህ ቤዛ ማለት ማለት ነው። ወንጀልን ለመስራት አፈናፍና ነው ወንጀል ነው የምትሄደው ማለት ነው። ኪንጎን እንግዲህ አግተዋለች ማለት ነው። ኪንጎን እንግዲህ ያገተችው ኪንጎ ብራለው ወይም ጓደኞቹ ብራለው ብላ ሳይሆን ቅምጥል ስላላት እና ተቅምጥል ቅምጥል ደግሞ ኪንጎን በጣም ስለምትወደው እና እንግዲህ ለኪንጎ መክፈል ያለባትን ዋጋ እንደምትካፍል ስለምታቅ እንደዚህ እንደዚ ከወንድሟ ጋር ሆና ቤዛ እንግዲህ ኪንጎን ልታግተው የቻለችው ማለት ነው። እንግዲህ ቤዛ ከወንድሟ ጋር ሆና ኪንጎን አግተውት እንዳለ ከቤዛ ቤት ነበር ያገቱት። ቲና ደግሞ እንግዲህ ከ ቤዛ ጋሁ ላይ ጓደኛ ሆናለች። ጓደኛ የሆነችውም ደግሞ ቤዛ እንግዲህ ያው ወንጀል ነው የምሰራው፣ ሰውን ማጣላት፣ ሰውን ማገት፣ ሰው በቃ መበደስ ስለሆነ ድረስ በብሯን ነው እንጂ የምታየው እንግዲህ እሷ ወንጀል ሆናል ሆነ፣ ጣጣ የላትም። እንግዲህ ቤዛ እና ቲና ይተዋወቁት ወይም የሚያተግባቡት ጓደኛ የሆኑ በምንድን ነው? ደብርና አደይ ላይ ብላቲና በእንግዲህ በብር ገስታ ነበር ቤዛ ማለት ነው። በዛ ነገር የተገናኙት ያው ለጊዜው ብተለያያቸውም ግን እነሱ ደግሞ አልተለያዩ ማለት ነው። ጭራሹም ደግሞ ሊጋቡ ዝግጅት ላይ ናቸው። እናም ቲናና ቤዛ እንግዲህ በዛ ታወቀው። አሁንም ቤዛ ደግሞ ኬንጎና እንግዲህ አግታ ቀመጥ ዋጋ እንድትከፍል ወይም ብር እንድትከፍላ ታደርጋለች ማለት ነው እንግዲህ ቴና ደግሞ ዞሮ እንግዲህ የሊዱ ጓደኛ ነበረች። አሁን ላይ ቤዛና ሊዱ ደግሞ አይዋደዱም፣ ምክንያቱም ሊዱና ቤዛ አይዋደዱም። በፊት ብዙ ነገር ስለበደለች ማለት ነው ለምን ከቤዛ ጋር ሆንሽና እኔን ከዳሽ ብላ ሊዱ ደግሞ ቴናን በቀተም በኋላ ቴዮቴ ውጭ ጓደኛ የለሽም ብላ ስታ ስታ ቆርፈሽና ስትጣላት ያለው ሚስጥር ነገረቻት ማለት ነው እናም ኪንጎ ቤዛ ከወንድሟ ጋር እሷ ቤት እንዳገተችው ነገረቻ ማለት ነው፣ ለሊዱ ማለት ነው። ሊዱ ደግሞ ለነሮታና ሮማን ወይም ደግሞ ዳያመንድ ነገረቻቸው ማለት ነው። እነሱ እንግዲህ ሄደው ከሊዱ ማናት ከቤዛ ቤት ሄደው ሊይዙ ሄደው፣ እዛ ግን የለም እሱ ወስደውታል ማለት ነው። ነገር ግን መጠንና ዳያመንድ ቤዛን አግተዋታል ማለት ነው። አግተው ቢያሰቃያትም አልናገርም አሻፈሬ ብላ ነበር። በስተ መጨረሻ ግን ቅምጥል የወሰነችባት ውሳኔ በጣም አስፈሪና አስጊ ነው ማለት ነው። እንግዲህ ደግሞ ሌላ አዲስ ነገር አዴና ዴቭ እንግዲህ ሊጋቡና ሁሉን ነገር መጨረሻቸውን ሊያሳምሩ በደስታ እንግዲህ እየተቃረቡ ነው። ከዛ ቤት እንግዲህ በጣም ዲፕርትና በጣም ኑሮ እንግዲህ በሐዘን የሆነበት ሰው አለ ስሆን ነው እንግዲህ ፍቅርና ማለት ነው ያቺ እንግዲህ ፍቅር ያቺ ምትጫዋች ነ ያቺ ምንዘልሽ ዛሬ ኮርት ምብላ ከምኘት አከላሷት ማትወጣ በጣም ውስጧ ተሰብሯል። ምንድን ነው እንግዲህ ሀዴ ና ዴብ እንደሚገቡ ስትሰማ በጣም ነበር ራሷን መቆጣጠሪያ ቃታት ማለት ነው። እናም እንግዲህ ፍቅር በጣም አዝናለች። ምኝታው ከራሷ ሆና አትወጣም ማለት ነው። እንደውም ጓደኞቿና ሩታ ምን ሆነሽ ነው ብለው እንግዲህ ለማስደሰት በምመክሩበት ሰዓት ማንንም አልፈልግም ሄዱ ላይ ነው የምትለው ማለት ነው። እና ፍቅር በጣም ደብሯታል። እንግዲህ የዴቭ ማግባት በጣም ደብሯታል፣ ውስጧን ሰብሯታል። ጠንካራ መሆን ያለብሽ እንግዲህ ምንም ማድረግ አይችልም። ያው አንዳንድ ጊዜ ህይወት እንደዝናል ለአንድ ታስቃል፣ ለአንድ ታሳዝናል። እና ፍቅር እንግዲህ የብን ተወደዋለ ነገር ግን ደግሞ እንደማይሆን ነገር ሆነ ጠንካራ ሆነ ማለት ነው። ፍቅር እንግዲህ ቤዛ እንግዲህ ከወንድሟ ጋር ቁጥጥር ስር ውላለች ማለት ነው። ቅምጥል ምዝላ እንግዲህ ቤቱን የአባቴን ቤት ሸጬ ያስለቅቀዋለሁ ብላ ነበር ትናንትና ማለት ነው። አብዛኛው ሰው እንደ ምናምን አልተቀብሏትም። አዴም አልተቀበለችም፣ ምክንያቱም ቤትን የሚያክል ነገር ከባድ ነው። ባቡሬም አልተቀበለችኝም ነገር ነገር ግን ደሞ እሷ ዋጋ ከፍላለሁ ከኪንጉም በጥቢ ነገር የለም እያለች ነው ማለት ነው። እንግዲህ ለጊዜው ቤዛ አልናገርም ስትል በጣም ታገሰዋት ነበር። በስተ መጨረሻ ግን ቅምጥል እንግዲህ ናፍቴ ዘምትና ግን እንግዲህ ቅምጥ በቤዛ ላይ በጣም ከባድ ውሳኔ ወሰነባት፣ አለች ማለት ነው። እንግዲህ ለቤዛ ክፋትና ስራም ይገባታል። ቀጣይ እንጠብቃለን።